በጀሀነም ውስጥ በጣም አስቀያሚ የሆነ ቦታ አለ። ስሙም ረድቱ ልከባል ይባላል። ረድቱ ልከባል ማለት የጀሀነም ሰዎች ሲቀጡ ከሰውነታቸው ላይ የሚወጣ ፈሳሽ ነው ማለት ነው። ይሄ የጀሀነም ቦታ የተዘጋጀው ለነማን ነው? ሰዎችን ባልዋሉበት ቦታ ላይ ለሚያውሉ ሰዎች ነው ማለት ነው። የአላህ መልክተኛ እንደዚህ ይላሉ፣ መን ቃለ ፊ ሙእሚኒን በሙእሚን ላይ የተናገረ ያለ ማ ለይሰ ፊሂ እሱ የሌለበትን ነገር ማለት ነው?

ያላደረጉትን ነገር እከሌት እንደዚህ አደርጋለይ እገሌ እንደዚህ አድርጓል፣ እከሌ ሼክ ከሱና ወጥቷል፣ እከሌ ውስጣት እንደዚህ እንደዚህ ነው። ይሄ ነገር ሰዎች ባልሆኑት ነገር ከሆነ የምንላቸው ትልቅ ዋጋ የሚያስከፍል ነገር ነው ማለት። ስለዚህ ልንጠነቀቅ ይገባል። አሰላም አለይኩም።